አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝና አነጋጋሪ የሆኑ አራት መረጃዎች በተለይ አጠቃላይ ግብር ከፋዮችን በተመለከተ እጅግ በጣም አስደሳችና መልካም የሆነ ዜና ተሰምተዋል። በዚህም ከደረጃ ሃ ግብር ከፋዮች ያላቸው እህት ወንድሞች በሙሉ ከፊታችን ሐሙስ ጀምሮ ተግባራዊ ሊደረግ ስለመሆኑ በዚህ ሰዓት እንግዲህ የወጣው ሪፖርት ይፋ አድርጓል። ይህንን በተመለከተ ሙሉ ዝርዝሩን እናደርሳለን። በሌላው መረጃችን ሳፋሪኮም የኤምፔሳ አገልግሎትን በተመለከተም አዲስ አሰራር ተግባራዊ ስለማድረጉ ይፋ ሆኗል። ይህንንም ወደ እናንተ እናደርሳለን። ከገንዘብ ጋር በተያያዘ አዲስ መረጃ ወጥቷል። በዚህም የብር አቅም መዳከም ያመጣው መዘዝን በተመለከተ ሙሉ ሪፖርትን ወደ እናንተ እናደርሳለን። እንዲሁም አራተኛውና እጅግ በርካታ ኢትዮጵያኖችን ያሳዘነና ያስደነገጠ አንድ አዲስ መረጃ ይፋ ሆኗል። በዚህም አዲስ መረጃ መሰረት የባንክ አካውንትን የሰበሩትን በተመለከተ ሙሉ መግለጫውን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። በቅድሚያ ከገንዘብ ጋር በተያያዘ በዛሬው ዕለት የብር አቅም መዳከም ያመጣው መዛዝን በተመለከተ ሙሉ መግለጫ ወጥቷል። ጥር 26 ቀን 2018 እንዲጠናቀቅ በሳውዲ አረቢያ ሐጅ ሚኒስተር ቀን የተቆረጠለት የ1447 ኛው ዓመተ ሂጅራ 2018 የሐጅ ምዝገባ ተጀምሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447 ዓመተ ሂጅራ ወይንም የ2018 የሃጅ አገልግሎትን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በዚህም ብር ከዶላር አንጻር ያለው የምንዛሬ ዋጋ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተዳከመ በመሆኑ የሐጅ አገልግሎት ክፍያ ከብር አንጻር እንዲጨምር ማስገደዱን አሳውቋል። በዚህ መሠረት የሐጅ አገልግሎት ከባለፈው ዓመት በ693 ዶላር እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ የክፍያ ዋጋ ወደ 740 ሺህ ብር እንዲከፈል አስችሏል ማለቱ ተገልጿል። በዚህም ባለፈው ዓመት የሐጅ ጉዞ ክፍያ 625 ሺህ ብር ነበር። ህዝበ ሙስሊሙ ዛሬ ኅዳር 23 2018 ጀምሮ በሁሉም የመዝገባ ጣቢያ እየሄደ መመዝገብ እንደሚችልም አሳውቋል። በሌላው መረጃችን አጠቃላይ ለግብር ከፋዮች ማለትም ከደረጃ ሀ ግብር ከፋዮች ጀምሮ ያላችሁ ኢትዮጵያን እህት ወንድሞች በሙሉ ከሐሙስ ጀምሮ እንግዲህ ተግባራዊ ሊደረግ ስለመሆኑ እጅግ በጣም አስደሳች የሆነና መልካም ዜና ተሰምቷል። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽህፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያረካ ግብር ከፋይ ከንቲባ ጽህፈት ቤት በማንኛውም አይነት ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታን ለመፍታት ዞትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽፈት ቤት ያስታወቀው። በዚህ መሠረት፣ በሚስጥር ጥቆማ የሚሰጥበትን ነፃ የጥሪ ማዕከል 9977 የሚስጥር ሳጥን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚቻልበትን አሰራር ወደ ተግባር ይገባልም ተብሏል። በመሆኑም ከመጪው ሐሙስ ህዳር 25 ቀን 2018 ጀምሮ ከጧቱ 2 ሰዓት እስከ 6 ሰዓት ድረስ ከገቢዎች ጋር በተያያዘ ቅሬታ አመራሩን ተቀብሎ የሚስተናገድ መሆኑን በመረዳት በከንቲባ ጽህፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማ አስተዳደሩ ማሳወቁ እጅግ ለበርካታ ግብር ከፋዮች እፎይታን የሚሰጥ መግለጫ ነው። ሌላው መረጃችን ከሳፋሪኮም ኢምፔሳ አገልግሎት ጋር በተያያዘ አዲስ አሰራር ተግባራዊ ተደርጓል። ኢምፔሳ ኢትዮጵያ ለሁሉም የተሰኘ አዲስ የሞባይል የክፍያ ስርዓት ወደ ገበያ ማስገባቱን ለቲክፋ ኢትዮጵያ በላቀው መግለጫ አሳውቋል። ኢምፔሳ በሁሉም የተሰኘ መተግበሪያ በልዩ ሁኔታ ደንበኞች የሳፋሪኮም ሲም ካርድ ባይኖራቸውም እንኳን አሁን በሚጠቀሙበት ስልክ ቁጥራቸው አገልግሎቱን መጠቀም ያስችላለዋል ነው የተባለው። ከዚህ ቀደም ኩባንያው ኢምፔሳ የክፍያ ስርዓት ወደ አገልግሎት ሲያስገባ ደንበኞች የግዴታ የሳፋሪኮም የስልክ ቁጥር ያስፈልጋቸው የነበረ ሲሆን ይህም ክፍያ ስርዓቱን በቴሌኮም አገልግሎትና ስርጭቱ ላይ የተመሠረተ አድርጎታል። ኢምፔሳ ለሁሉም የተሰኘው አዲሱ የሞባይል ክፍያ ስርዓት መተግበሪያ በሁሉም የቴሌኮም ኔትወርኮች እንዲሠራ ማስቻሉ በዘርፉ ያለገደብ አገልግሎትን ለመስጠት እንደሚያስችልም ተገልጿል። ለአገልግሎቱ ይፋ የተደረገው ኢምፔሳ ለሁሉም መተግበሪያ ከብሔራዊ ባንክና ከኢንሳ አስፈላጊውን ፍቃድ እየጨረሰ መሆኑን ነው የተነገረው። በዚህም ይህ መተግበሪያ ከበፊቱ መተግበሪያ ጋር ትስስር የሌለው ሲሆን፣ አንድ ደንበኛ ለመመዝገብ የፋይዳ ቁጥር እና ፋይዳ ያወጣበትን ስልክ የሚጠቀም ይሆናል። በዚህም በፋይዳ የማጣሪያ ስርዓት ቬሪፊኬሽን 2.0 ላይ የማስተሳሰርና የደንበኞችን ማንነትና መረጃ በማጣራት በቀላሉ መመዝገብ እያስችላል ነው የተባለው። በኢትዮጵያ የኢምቢሳ ተጠቃሚዎች ቁጥር ቢጨምርም ካለፈው በጀት ዓመት ጋር ሲነጻጸር ግን ገቢው ወደ 60.3 በመቶ ቀንሷል። ባለፈው ዓመት የሳፋሪኮም ግሩፕ በሴፕቴምበር 30 224 መጨረሻ ላይ የስድስት ወራት ያልተጣራ ትርፍን ይፋ ሲያደርግ ኢምቢሳ በኢትዮጵያ ገቢ 24 ሚሊዮን የኬንያ ሽልንግ እንደነበረም ተገልጿል። በሌላው መረጃችን እጅግ በርካታ ኢትዮጵያኖችን እያነጋገረ ያለውና አስደንጋጩ የባንክ አካውንት መሰበርን በተመለከተ በዚህ ሰዓት አዲስ መግለጫ ወጥቷል። ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከአንድ ሚሊዮን ብር በላይ ወጪ ያደረጉ የባንክ ሰራተኞችን በተመለከተ አዲስ መግለጫ ሰጥቷል። ሰራተኞቹ የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የስራ ኃላፊነትና ሙያ በመጠቀም ከያሌቤ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቤት የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየሶስት ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ 1933600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው በሶስተኛው ተከሳሽ ጉቱ ንጋቱ ትዕዛዝ የተዘጋው የሂሳብ አካውንት እንዲንቀሳቀስ ተደርጓል። በዚህም ተከሳሾቹ አንደኛና ሁለተኛና ሶስተኛ ተከሳሽ ከመመሪያውና ከአሰራር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስትና ሰባተኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያው ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቢ ሕግ ጉዳያቸው ተጣርቶ በማስረጃ ተረጋግጦ ኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ ተልኳል። ሰባቱ የባንክ ሰራተኞች ላይ በስልጣንና ሙያ በመገልገል የምዝበራ ወንጀል ክስ ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በዘጠኝ ዓመት ከስምንት ወር ሁለተኛ ተከሳሽ በስምንት ዓመት ከሁለት ወር ሶስተኛ ተከሳሽ በስድስት ዓመት ከስምንት ወር አራተኛ ተከሳሽ በስድስት ዓመት ከአራት ወር አምስተኛ ተከሳሽ በሶስት ዓመት ዘጠኝ ወር ስድስተኛ ተከሳሽ በአንድ ዓመት ከሶስት ወር ሰባተኛ ተከሳሽ በአንድ ዓመት ከሁለት ወር እስራት እንዲቀጡ የወሰነባቸው ሲሆን በተለይ ደንበኞች የሚያገለግል እንዲህ አይነት የባንክ ሰራተኛ ላይ የሚፈጠር እንዲህ አይነት አሳፋሪና አስነዋሪ ተግባር እናንተስ የሚሰማችው ሀሳብ አስተያየት ምንድ ነው? ይህ መማሪያ እንዲሆን እንግዲህ ለብዙ ኢትዮጵያን ሸር እያደረጋችሁ አድርሱት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ወራህመቱላህ።